ትናንትና ቤይሩት ላይ ተቆራርጣ ሻንጣ ላይ የተገኘችው እህታችን ማን ቢገላጥሩ ነው? አስቡት እንግዲህ ወልዳ ሄላ ዝብኛ እኮ። ሙሲባ ወይም ደግሞ ገዳይ ከውጭ አይደለም እየመጣልን ያለው በአካቸሁ ስደት ያላችሁ ህቶቼ ከእነዚህ አይነት ነገሮች ተጠንቀቁ ማለት ነው። ወላ ቪዲዮን እስከ መጨረሻው ማዳመጥ ላይክ ሼር ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያኑ ጎኖቼም ሰላም ብያለሁ። አባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልኝ እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ። ምን ሰላም አለ እየሰማነውና እያየን ያለው ነገር በጣም ልብ የሚሰብር እና በጣም የሚያሳዝን ነገር ነው። ምን ያክል እኛ ራስ በራሳችን ተጨካክነን፣ ምን ያክል ራስ በራሳችን በቃ፣ ወላሂ እንስሳ ይሻለናል። እንስሳው እንኳን ርኅራኄ ያለው ማለት ነው። ከኛ ከውስጣችን ርኅራኄ ጠፍቶ ራስ በራሳችን ሕይወታችንን እያጠፋን የሰው በሰው ሀገር ላይ ባዳ ሳይመጣ በራሳችን ዜጋ በራሳችን ሰው ነው እየተበደልን እና እየሞትን ያለ ነው ማለት ነውና በተለይ ደግሞ ስደት ሀገር ላይ ችግር እየደረሰባቸው ያሉ ወንድሞቻችን ከኋላ ያለው የራሳችን ዜጋ ነው፣ አሳልፎ እየሰጠን ወደ ክፉ ነገር እየከተተን ያለው በጣም ነው የሚያሳዝነው። እኔ እቺ ልጅ በጣም ነው ያሳዘነችኝ። ወላሂ ላዚም። እባካችሁ እህቶቼ፣ በተለይ ስደት ሀገር ላይ ያላችሁ ጓደኛ አለኝ፣ የራሴ ቤተሰብ ነው ምንም አያደርገኝም ብላችሁ የምትከተሉ ወይም ደግሞ እነሱ ጋር የምትጠጋጓቸው ሰዎችን ምረጡ። እባካችሁ ለሕይወታችሁ መጥፋት ያ ሰው መኪና ሊሆን ይችላል ማለት ነው። እና እንደነገርኳችሁ ትናንትና ቤሩት ላይ አንዲት እህታችን እንደ ሰላጣ ወይም ደግሞ እንደ እንስሳ እንደ በግ በወጣችበት ውጭ ላይ ተቆራርጣ እንደ ማንኛውም ቆሻሻ ሻንጣ ላይ ተከታ ተጥላ ተገኝታለች። ይችም ልጅ ደግሞ ለመገደሉ ወይም ደግሞ የገደላት ሰው ማን ቢሆን ጥሩ ነው? የራሳችን ሰው የገዛ የሀገሯ ዜጋ የገዛ ጓደኛዋ እንደሆነች ተሰምተዋል ማለት ነው። በጣም ነው የሚያሳዝነው። እባካችሁ የምትጠጉትን ሰው የምታገኙትን ሰው የምትቀርቡትን ሰው ምረጡ፣ እባካችሁ እህቶች። ወላሂ በአሁኑ ሰዓት ላይ ሰው እየታመነ አይደለም። ራሳችሁን ራሳችሁ ማመን የለባችሁም። እባካችሁ ጥንቃቄ አድርጉ ማለት ነው። እኛ በሰው ሀገር ላይ የሚበድልንም ችግር የሚያደርስብን እኛ በየዋህነታችን በምስኪንነታችን ነው እየተጎዳነም ለዚህም ነገር እየተጋለጥን ያለነው ነው ማለት ነው። ያገኘነውን ሁሉ ምናምን ያገኘ ነው ሁሉ የራሳችን ሰው የሚመስለ እኔ ወላሂ ላዚምን ነው ምላችሁ። በቅርብ ጊዜ ነው ትንሽ ነቃ ማለት የጀመርኩት ማለት ያገኘሁት ሁሉ የራስ ይመስለኝ ነበር። ያገኘሁት ሁሉ ለእኔ የሚያስብኝልኝ፣ ያገኘሁት ሁሉ ለእኔ የሚያዝንልኝ፣ ያገኘሁት ሁሉ በቃ በቃ አዛኝ አዛኝነት ሲጫወት የእውነት ለእኔ የሚያዝን ነበር የሚመስለኝ። ለካስ ያ ሰው ደግሞ ከእናንተ የሆነች ጥቅም ፈልጎ መጥቶ ሲንከባከባችሁ የእውነት የወደዳችሁ እንዳይመስላችሁ። እኔ ሙሉ በሙሉ ሰው ላይ እምነት እንዳይኖራችሁ ሳይሆን ተጠንቀቁ። ጥንቃቄ ማድረግ ለራሳችሁ ይጠቅማችኋል። ማመንና መጠጋት ያለባችሁ አንድ አላህ ሱብሃነሁ ተዓላ አንድ ፈጣሪያችሁ ብቻ ነው። በዚህ ሰዓት ላይ የሚታመን ሰው የለም ማለት ነው እና ሙሉ በሙሉ ሰው ላይ እምነታችሁን አታድርጉ። ማመንም ያለባችሁ መጠጋትም ያለባችሁ ፈጣሪያችሁን ብቻ ነው። ገባችሁ? በአሁኑ ሰዓት ላይ አምናችሁ አምናችሁት ራሳችሁን አሳልፋችሁ የሰጣችሁት ብዙ እየለፋችሁለት ብዙ መስዋትነት እየከፈላችሁለት ብዙ የተጎዳችሁለት ብዙ በብዙ ነገር ከጎናችሁ የሆናችሁለት ሰው ነው። ለእናንተ ህይወት መጥፋትም፣ ለእናንተ ህይወት መመዘቃቀል፣ ለእናንተ ህይወት መበላሸት፣ ለእናንተ ህይወት መጥፋት፣ ለእናንተ ህይወት በቃ ቂጡ ያጣ እንዲሆን የሚያደርጉት ያመናችኋቸውና እናንተ ያስጠጋችኋቸው በችግራቸው ሰዓት የደረሳችሁላቸው በወደቁ ሰዓት ያነሳችሁላቸው ያነሳችኋቸው በቃ ከነ ጭራሹ የሆናችሁላቸው ሰዎች ናቸው ለእናንተ ህይወት መበላሸትና ለእናንተ ህይወት መጥፋት ሰበብ የሆኑት ማለት ነው። እና እህቶቼ ምን ማድረግ ነው ያለባችሁ? ስደት ሀገር ላይ ስትኖሩ ማንንም አምናችሁ እንዳትጠጉ። ሙሉ በሙሉ ሰው አትመኑ እያልኩ አይደለም፣ ግን ተጠንቀቁ። ከማን ጋርም እየኖራችሁ እንደሆነ ማን መጠጋት እንዳለባችሁ ጥንቃቄ አድርጉ። ሰው ምረጡ። ወላሂ በተለይ መጥፎ ነገር ላይ የተሰማሩ ሰዎች፣ ሱሰኞች፣ መጥፎ ነገር የሚያደርጉ ሰዎች፣ ፈጣሪያቸውን የማይፈሩ ሰዎች የነጌ ቀን እናንተንም እዛ ላይ ስለሚከቷችሁ፣ በተለይ ደግሞ ምቀኛ ምቀኛ ሰዎችን ተጠንቀቁ። ወላሂን ብልጥ ሰዎችን ተጠንቀቋቸው። ለምን እናንተን የሆነ ጥቅም ፈልገው ይጠጓችሁና ከእናንተ ያንን ነገር ሳያገኙ ሲቀሩ የእናንተ ጠላት አንደኛ ደረጃ እነሱ ነው የሚሆኑት። በአሁኑ ሰዓት ላይ ጠላታችሁን አንዴ ነው መጠንቀቅ ያለባችሁ፣ ወዳጃችሁን ግን ሺ ጊዜ ተጠንቀቁት። ወዳጅ ወዳጅ የሚያጫውተው ሁሉ እናንተን የእውነት የሚወዷችሁ እንዳይመስላችሁ። ጥቅሙን ሲያጣ ወይም ደግሞ የፈለግ ፈልጎ የመጣውን ነገር ሲያጣ የእናንተን ህይወቱ አበላሽቶ ነው የሚሄደው። በተለይ ደግሞ ምቀኛ ጓደኞችን ተጠንቀቁ። በተለይ አንዳንድ ጓደኞች እናንተን የእውነት የሚወዱ በቃ የእናንተን ህይወት መኖር የሚፈልጉ ጓደኞች አሉ። በቃ እናንተ እንደሆናችሁ ሁሉም መሆን የሚፈልጉ ጓደኞች አሉ። እነዚህ ጓደኞቹን ራቁ። ለምን እንደናንተ እናንተ የሚያሀረካት የሚያደርጉ እንደናንተ መልበስ የሚፈልጉ የእውነት እንዳይመስላችሁ። ይመስላችሁ አባቢ ስለሚወድሽ ነው እንዳ አንቺ የለበሽውን አይነት መልበስ ፈል። አይሆንም። ገባችሁ? በዚህ ነው ትንሽ ቀስ በቀስ የእናንተን ህይወት ሙሉ በሙሉ እነሱ መኖር ይፈልጋሉ። ወላሂ ነው እምላችሁ። በተለይ እናንተ የምታደርጉትን ሁሉ ሆናለሁ ብሎ የሚያደርጉ ሰዎች ተጠንቀቋቸው፣ ሚቀኞች ናቸው። ገባችሁ እና ጥንቃቄ አድርጉ። በአሁኑ ሰዓት ላይ የራሴ የምትሉትና ጓደኛ በተለይ በተለይ ጓደኛ ስደት ሀገር ላይ አያስፈልግም። ጓደኛ መሆን ያለበት ፈጣሪያችሁ ብቻ ነው። ከዛ ውጭ ደግሞ ገንዘባችሁ ከዛ በኋላ ጤንነታችሁ ገባችሁ አንደኛ ደረጃ ጤንነታችሁ ከዛ በኋላ ጓደኛችሁ ሊሆናችሁ የሚችለው ብር ይዛችሁ የራሳችሁን ኑሮ ስትጀምሩ እሱ ጓደኝነትን መሆን ያለበት ራሳች ለራሳችሁ ራሳችሁ ጓደኞች ናችሁ ከሰው ጋር መውጣት መዝናናት ምናምን አያስፈልግም እና ወጥታችሁ የምትዝናኑ ከአረብ ሀገር ላይ እንውጣ እኒውጣ ይሄን ቦታ እንሂድ እንደዚህ እናድርግ የሚል ሁሉ ለእናንተ ያዝኑላችሁ እንዳይመስላችሁ እናንተ ስራ ለማስፈታት መጥፎ ነገር ላይ ለመጣል የሚፈልጉ ሰዎች አሉ ማለት ነው። እና እኔ የስደት ሀገር ላይ ብዙን የተማርኩት ወላሂ ልጅ ሆኜ ነው ስደት ሀገር ላይ የመጣሁት። ሀገር ላይ ሆኜ ምንም ነገር ሳላቅ ወላሂ ምን ምን በቃ የሰውን ማንነት ሳላቅ ከማገ መኖር ምን ማድረግ እንዳለብኝ ሳላቅ ምንም ነገር ገንዘብ የመያዝ ትርጉሙን ሳላቅ ምንም ነገር ሳላቅ ነው ስደት ሀገር ላይ የመጣሁት። ከመጣሁ በኋላ ስደት ነው ሁሉንም ነገር ያስተማረኝ። ብዙ ነገሮቹን ተምሬያለሁ። እያወቀ እንዳልሰማ ሆኜ ማሳለፍ እንዳለብኝ፣ ነገሮቹን ማክረር እንደሌለብኝ፣ ማን መጠጋት እንዳለብኝ፣ ማን አለመጠጋት እንዳለብኝ፣ ማን ማመንና ማን አለማመን እንዳለብኝ ብዙ ተምሬያለሁ። ከሰዎች ጋር ከማላውቃቸው ሰዎች ጋር ተስማምቼ መኖርን ለምጃለሁ። ገብታችኋል? ቤተሰቦቼን ትቼ ከሀገር ስወጣ እዚህ ሀገር ላይ ወላ ሀገርም ላይ ሆኜ ብዙ ፈተናዎች ተጋጥሞኛል። ስላችሁ ልጅነትንም ልጅነቴንም በስነ ስርዓት አኖርኩትም። አልሐምዱሊላህ ግን ለዚህ ደረጃ ያደረሰኛል ምስጋና ይገባው።